ቀጭን ፍቅር። ሦስቱ መምህራን ጓደኛሞች ጣሰው፣ አዳምና ገድሉ ኑሮን ለማቅለል ብለው ባለ ሦስት መኝታ ክፍል ኮንዶሚኒየም በጋራ ተከራይተው መኖር ቢጀምሩም ኑሮ እንዳሰቡት ቀላል አልሆነላቸው። ባለፈው ሳምንት አዳምና ገድሉ ጓደኝነት ፍቅራቸው ቀዝቅዞ በጥል ተውጠው አሳልፈዋል። ዛሬስ ምራኖቹ እንዴት ያሳልፉ ይሆን? ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል ሰባት አሁን ይቀጥላል። ደራሲ ተስፋ ይሽመልስ ተዋንያን ሳምሶን ታደሰ፣ ቤቢ ተሻለ፣ ወርቁ ዮናስ ጌታቸውና ሄለን በድሉ ቀጭን ፍቅር። ጭላዳ ዝንጀሮ የጓደኛው ሚስት እዚያው እያለ ሲጎበርባት ገድሎ ደግሞ አሁን የጓደኛው ሚስት መሆኗን በምን አወክ? አወኳ አወኩ። በዚህ ሰዓት ማየት የምፈልገው ፊልም አለ፣ እንትን ወደ ፎክስ ሙቪስ ላይ ቀይርልኝ ቻናሉ። እኔም የጀመርኩት ናሽናል ጂኦግራፊ እንዲያመልጠኝ አልፈልግም። ጣሰው! አቤት። ጓደኛህን አንድ በልኝ። ጣሰው! አቤት። ዋ አንድ ብትለኝ እንጣላለን። ረበጣሴ ሞት ዱክክ ብሎ የነበር ስላሳቃችሁኝ ከልብ አመሰግናለሁ። ጣሰው፣ ወይ ይሄ አያስቅም። እሺ አየው አየው። ጣሴ፣ ይህም አይናውጣ ዝንጀሮ የጓደኛው ሚስት ለጭላዳ ዝንጀሮ አይናውጣ ይባሉ አይናውጣ የሚባለው እኔ የምፈልገውን ቻናል ብቻ የግድ ተከታተሉ የሚል እኮ እኔ። አዎ አንተ እገድሉ። እኔ የምልህ ጣሰው፣ ለጭላዳ ዝንጀሮ አይናውጣ እንደሚባል ታውቃለህ አይደል? የሁለታችሁ ነገር ግራ እያጋባኝ ነው። እዚያው ራሳችሁን ቻሉ ማየት የምፈልገው ፊልም አለ ቻናሉን ቀይረልኝ እኔ ፊልም ማየት አልፈልግማ እኔ ደግሞ ፈለግኳ ቅድሜ ናሽናል ጂኦግራፊን ኦን ያርኩትን እኔ ጣሰ አሁን የሚተላለፈውን ፊልም እንዳየው ሳምሪ ሰጀስት አድርገኛለች ቀይረልኝ ኦሎርድ ኦሎርድ ሳምሪ ሰጀስት አድርጋ ነዋ ታዲያ እንደዚህ አትለኝም እንዲ እሺ አሁን ቀይረልኝ ገድሉ ሳምሪ ከሆነች ሰጀስት ያደረገችው አሪፍ ፊልም ሊሆን ይችላል ቀይረው ሳምሪ ሳምሪ ሳምሪ ሳምሪ፣ የኛ ሳምሪ የኔ በጣሴ ሞት፣ ቀይረው፣ ገርሎ ቀይረው። ጣሴ የጓደኛውን ሚስት ምን አይነት ጭላዳ ዝንጀሮ ነው? እባካችሁ በጣሴ ሞት ጨዋታው አሁን ገና ገባኝ። ገባኝ ገባኝ። ምን ገባ? ጭላዳ ዝንጀሮ ገባኝ። አዳምም ገብቶታል። እንዲህ አይነት መደዴ ወሬ አይጥም፣ እንደው ትንሽ ጨው ይጨምርበት ጣሴ ይሙት። ዛሬ ደግሞ ዙሩ ከረር ከረር ብለቀር፣ አሜን። ቻናሉ ቀይርልኝ። አልቀይረው። ጣሶ ጓደኛ አንገላግለኝ። ፈቃደኛ ከሆናችሁ እኔ እንዳሰባለሁ። ተፈቅዶልሃል፣ ተናገር ይሻላል በዚህ መሰሪ ጓደኛ የሚያደል ሀሳብ ከሆነ ግን በጣም እታዘብሃለሁ። መጀመሪያ ብታዳምጠኝ ይሻላል። አዳም እሺ፣ ቀጥል። ሁለታችሁ በቻናል ምርጫ መግባባ ካልቻላችሁ ለምን ቢቢሲ ኒውስ አናይ? ወሬኛ አንተ ደግሞ ወሬ ትወዳለ። ታዜ እንግዲህ ቅመሰው በጭላታ ዝንጀሮ። እባክህ የምፈልገው ላይ ያደርግልኝ እባክህን። አንተ ሰውዬ ኦሎርድ ኦሎርድ፣ ከመቼ ጀምሮ ነው አዳም ሙቪ ተከታታይ ወንከው ከሳምሪ ጋር ፍቅር ከያዘው ወዲህ ትንሽ እንኳን አታፍሩ። ሰላሜን ለማደፍረስ ሕይወቴን ለማመስ ክብሬን ለማንኳሰስ ደስታን ለመበጠስ ፍቅሬን ለመቀነስ አዘንኩባችሁ። በተለይ ጣሰው አዘንኩብህ። አዳም ምን በደልኩ በጣሴ ሞት ምን በደልኩ? ቆይ በቀደም ጫት ማመጀጊያ ብራተ ኪስ ግራጫ ሲሆን ምንድን ያልከኝ? በጣሴ ሞት ምን አልኩ? ሶስት መቶ ብር አበድረኝ ስልህ መቶ ብር ቦሮ አደረከኝ። በቃ ገድሉ አሳስቶይ፣ ምክርን አልሰማ ብዬ ብሬን በየመሽታ ቤቱ ጨረስኩ። አዳም ለእኔ ብለህ የምትቆጣኝ ሁሉ ገብቶኛል። ከገድሉ ጋር መጎዳኘት ገደል መግባት ነው። ምን ያላልከኝ ነገር አለ። አረቆይ ቆይ፣ የኔና የጣሱ መግባባት ምነው አንተ እንደዚህ ጭርጭር አደረገ። የተግባባችሁት እኔን ለማጥቃት ስለሆነ በጣሴ ሞት አሁንስ፣ የባህር ላይ ፓይሬት አደረከን እኮ እሺ፣ ናሽናል ጂኦግራፊ አለ ካሁን ቻናሉን ቀይርልኝ። ኧረ ቆይ ቆይ ወይም ሪሞት ኮንትሮሉን አቀብለኝ። እሺ፣ ቆይ ቆይ ቆይ እኔ እናጣ ሰው አንተ ምን ስለሆን ግናጠቃለ እንጃ። ለአንተ ተንኮል እጄን የምሰጥ ሰው አይደለም፣ በጭራሽ እጄን ሰጥ አለኝ ገድሉ ምን እጃለኝ የእሳት ሰደድ የምትል መሰለኝ። እንኳን አብሬያችሁን ኖርኩ ይህን ሳቅ እየታገኘው ነበር አይባልም አፄ ቴዎድሮስ ያሉት እጅህን ስጣለኝ። ፈረንጅ እጅ ተይዞ ሊወሰድ ታዲያ ምን አለበት? በነካፈ እንደሳቸው ሽጉጥ ብታጣም ምርዝ ምናምን ፈልገህ ግጥም ብታደርግ፣ በጣም ሴሞዴ፣ ዛሬው ደግሞ በጣም በጣም ልዩ ነው። ረጎበ ሽንቴን አስጨርሳችሁኝ። እንደዚህ ሽንታም መሆኑን መሆኑም ባውቅ መቼ አብሬህ ለመኖር እስማማ ነበር። እንደዚህ ኮሜዲያ መሆናችሁን ባውቅ መቼ አብሬያችሁ ኖሬ ሽንቴን እጨርስ ነበር። ሽንትም ቢሆን እኮ እንደ ብር ሊቆጥቡት ይገባል። ያለበለዚያ ለምርመራ ሲፈለግ እንኳን ድርቅ ብሎ ያስጨንቃል። ጣ ለዚህ መሳጭና ጣፋጭ ንግግር ይሄው ቢቢሲ ኒውስ ላይ ያለ ታንኪ። ምንም አይደለም ቤታችን ነው፣ አይዞህ። ለእኔስ ቤት አይደለም። ለስንትና ስንት ቀን በአንተ ፍላጎት ተመርተናል። እዲያ ለስንትና ስንት ቀን ሳይሆን ለስንትና ስንት ቀናት ነው የሚባለው። በተሰጣኝ ኮረክሽን መሰረት ንግግሬን አርማለሁ። ክቡር አዳማዊ ለስንትና ስንት ቀናት። በጣሴ ሞት ተመልከቱልኝ የግሪክን ፋይናንሽል ክራይሲስ። ኦ ሎርድ የአውሮፓ ሕብረት ካላበደራት የምታገግም ይመስላል። ጣሴ ጣሴ፣ ሞት አይመስለኝም። ቅጠል ለማግኘት ብላችሁ የተበደራችሁትን መቶ ብር ሳትመልሱ ግሪክ ላይ ምን አንጠለጠላችሁ? ጣሰው ጣሰው በእናት ግሪክ ላይ አትንጠልጠል። በቅድሚያ ቅጠል ለማግኘት የተበደርከው መቶ ብር እንመልስ። ነገ ደግሞ ወስቀን አይደል እንዴ ወስደን የአበዳሪያችን አፍንጫ ላይ እንወረውርለታል። ሰው ሰው ሲ ከጠላቶቹ ጋር ይዳበላል፣ ከአጥፊዎቹ ጋር ሩሜት ይሆናል። ጣሰው ሰው ከአጥፊዎቹ ጋር ሩሜት ይሆናል በለው። ጣሰው አቤት። አዳም ቲቪውን ፎክስ ሙቪስ ላይ አድርግልኝ። ስለ አትሰማኝም አትሰማኝም እንዴ? በጣሴ በጣ ሞት መችን አልከኝ? በቃ አሁን አልኩ። ሪሞት ኮንትሮልን አቀብለኝ። ገርሉ ይቅርታ፣ ሪሞት ኮንትሮሉ ከሰው ጋር ነው። አሁን ብስቅ ችግር ነው፣ ባልስቅ ሆዴን ያመኛል። በጣሴ ሞት፣ ግራ ግብት ያለ ነገር። ጣሰው እምነት ለእኔ ለአዳም እመት አዳም፣ አሁን እመት ምን አለበት? ገድሉ ስሜን አትጥራ። ስምህን አልጠራም። ገድሉት ሆይ አዳም፣ አንድ ጊዜ ብቻ ስምን ጠርች ጥያቄ እንዳቀርብ ልፍቀድልኝ። በምሽት ብዙ ሳቅና ምግብ ጥሩ አይደለም ይባላል። አታስቁኝ፣ በጣሴ እሞት። በቃ አታስቁኝ ጣሰው። አንተ እኮ ቆራ ለጆን እያ ውስጥ እንዳለ ቅራቅሞ ተንኳኩተ እንጂ ስቃ አታውቅም። ኳኳታ ብቻ። ጣሴ ይሙት፣ ይህንን ስድብ አልቀበልም። ይህ ስድብ ሳይሆን እውነት ነው፣ ብትቀበል ይሻላል። ኦሎርድ ኦሎርድ ጣሰው ታንክዩ በለው እባክህ፣ ታንክዩ በለው። እንዲህ አይነት ሰነፍ ከሚያመሰግን እንደ አዳም አይነት ብለ ቅራቅምቦ ቢል ብዙ ትማራለች። እንደሱ ከሆነሽ በጣም ሲሞት፣ ይቅርታ ቁራሌዎ፣ ጆንያ ውስጥ እንዳለ ቅራቅምቦ ተንኳኳውባችሁ። የመጨረሻ ጥያቄ ቻናሉን በአስቸኳይ ትቀይሩልኛላችሁ ወይስ አትቀይሩልኝ? በቅድሚያ አንድ ጊዜ ስምን ጠርቼ ጥያቄ እንዳቀርብ ፈቀድልኝ። ገድሉ ቻናሉን ቀይረው፣ በጣሴ ሞት ገድሉ ፈጠን ብለ ጠይቀውና ቀይርለት። ከሁሉ አስቀድሜ አዳም ጥያቄ እንዳቀርብለት ስለፈቀደልኝ በእኔና ቁራለው ጆንያ ውስጥ ባሉ ቅራቅንቦይ ስም ምስጋናዬን አቀርባለሁ። አዳም አሪፍ የመግቢያ ንግግር አይደለም። በጣሴ ሞት ኳኳት አንድ ሰልቼ ማን በነገራችሁ በቀጥታ ወደ ጥያቄ ስገባ ከደቂቃዎች በፊት በናሽናል ጂኦግራፊ ያዩት ጭላዳ ዝንጀሮ የጓደኛው ሚስት ላይ በግል ላይ ሲጎበርባት አይተው ምን ተሰማሁት? ሲጀመር ሲጎበርባት አይባልም ሲከመርባት ነው ይባለው፣ ደደብ። አሁን ሪሞት ኮንትሮሉን አምጣው። አላመጣም። እንቢያላችሁ። እኔ ከመሸ ወዴት ልትሄድ ነው? አዳም ከቤቴ ወዴት ትሄዳለህ? ረበጣሴ ሞት ባልቦላው እንደረገምከው እኮ ባልቦላው። መልሰው። አልመልስም ሀይ! ሀይ! ሀይ! ሳምራዊት እያጸዳሽ ሳይደርቅ ለረግጥብሽ ነው። ኧረ ጣጣ የለውም። ሳምሪ ግቢ። አንቺ የልቀያሹ የራስጌ መብራት እንዴት ያምራል እባክሽ! ወደድሽው? ዋው! በጣም

ለእኔ ሦስቱም ወንድሞቼ ናቸው። አትቀየምኝ፣ ለወንድም የሚመረጥ ዘፈን ስላል ስላልመሰለኝ ነው። ይልቅ ስራ አስፈታሽ ላግዝሽ። አረ ምንም ችግር የለውም። ያለውን የሰጠን ንፉጋ አይባልም። ይባላል። ያው ልሽ አዥሞር አይሆን ነገር ከነጣ ሰው ሳይጋባብሽ አልቀርም። አዳምን በጣም ተቀይሜ ዋለሁሽ። ነጋሪው ወይ፣ ለምን ባባዬ? ሸቱ ሞት ልሽ የመጀመሪያ ጊዜ ፊልም እንድሰራ ካስት ስለተደረግኩ ደስ ብሎኝ ያንን ምክንያት በማድረግ ራት ብጋብዘው ቀረ ከእኔ ጋር ቀደም ብለን የያዝነው ፕሮግራም ስለነበር ነው። ይሆንልሽ ደግሞ አዳም እንዴት እንደማያደንቅሽ ብታውቂ አትቀየሚውም ነበር። ይሆንልሽ አልኩሽ እኮ አባዬ ሸቱ ይሙት፣ እኔም በሆን በጣም ነው የማደንቅሽ። ወይኔ ጉዳ፣ ገና ፊልሙ ሳይሰራ ስቴጅ ላይ ሳልታኝ እንዴ፣ በትወና ምናምን ሳይሆን ይህን የመሰለ ውበት ይዘሽ ለሶስት መምህራን የቤት ስራ አከናዋኝ ሆነሽ መስራትሽ አሁን እኔ የቤት ስራ ከነዋኝ ነው የምባል? ለእኔ የነገሩኝ እንደዚህ፣ ስማ የስራ መደቡ መጠሪያ የቤሰአ፣ የደሞዝ ስኬል ስድስት መቶ ብር። ጣፋጭ፣ እየቀለድኩ መስሎች ነው እንዴ? ኧረ እኔ የተሰጠኝ አድናቆት ሙቀት ሰጥቶኝ ነው ባክሽ። ማታ ማታ ዩኒቨርሲቲ ትማሪያለሽ ጣፋጭ፣ ሙጭ አድናቆት ሲያንስሽ ነው። በጣም አመሰግናለሁ። ይህን የመሰለ ውበት ይዘሽ፣ ይህን የመሰለ ውበት ይዘሽ፣ ጣፋጭ፣ ማለት የፈለግኩት ገብቶሻል? ታ ገና ድሮ ገብቶኛል። በውበትሽ ቢዝነስ እየሰራሽ በቀላሉ መኖር ስትቺ ሰርቫንት ሆነሽ ኑሮሽን ለማሸነፍ የምታደርጊው ጥረት ምናምን ምናምን አይደል? አረ፣ አባዬ እሸት ይሞት እንደ እሱ አላልኩም። ይሰማታል ብለሽ አትፍሪ። እኔ በጣም ገልጽ ሰው ነኝ። ማለት የፈለግኩት ገብቶሻል? አረ ቀን አድረው ገብቶኛል ዋክሽ በሳቅ በጨዋታ እንጆ የምታደርግ ያስመስኝም ነበር ሰው አልመስልም። አይ፣ አባባ ላይ እንደ አዳም ትንሽ ሲሪስነት የሚፈታተንሽ ስለመሰለኝ ነው። አዳምን ሲሪስነት ይፈታተናል እንዴ? ይላሉ ሲሉ ሰማሉ የሚያወጣ ሰው ገድሉ ናቸው። ሰው በሌለበት ሰው አይነሳም ትላለች እናቴ። አይገርም ይህኔ ምናት ትላለች። በቃ እናቶቻችንን እንስማቸዋ። አልገባኝም ሳምራይት እኔ ነገር ምናምን አልፈጠረብኝም። በእናት ሴን ርዕስ እኔ ደግሞ በዚህ ርስ ዙሪያ ጣፋጭን ብቻዋን አግንቻት ባዋራት ብዬ ስንት ያስብ ነበር መሰልሽ በቱርሰ ጉዳይ ዙሪያ፣ በአዳም በገድሉና በጣሰ ጉዳይ ዙሪያ በቃ እነሱ ያው በጣም በጣም በጣም ይዋደዱ ጓደኛሞች ናቸው። በጣም የሚያስቀኑ እንጂ እውነት ንኮ ነው። ሳምት ጥላቸውን የማለቅ መስሎሻል። በቃ ይቅርታ አድርጊልኝ። እኔ ርዕስ ብንቀይር ደስ ይለኛል። እኔ ደግሞ ከአንቺ ጋር በዚህ ርዕስ ዙሪያ ብጫወት ደስ ይለኛል። ካልፈለግኩ ስለ እኔ መጥፎ ነገር ተነግሮሻል አይደል? ማን ነው ደግሞ እንደዛ የሚነግረኝ ገድሉ ወይም ጣሰው? እነሱ ስምሽን አንስተው አያውቁ። ስም ኮ ሳምሬት ነው። አውቃለሁ ሳምሬ፣ ሳምሬት የሚለውን ስም ነው ታዲያ አንስተው አያውቁም የምትይ ጥላቸው መነሻ ምን ይመስልሻል? እውነቱን ብነግርሽ ልታዝኝብኝ ነው አይደል? ጣፋጭ የአባዬ እሸቱን ቀን ይስጠኝ፣ አላዝነብሽም። እንደውም ሁለት አንዱ ዋልሽልኝ ነው መቆጥረው። እሺ፣ ንገሪኝ ካልሽኝ ብቻ ይቅር ሳምደ ቅር ጣፋጭ እንደ ትሽኝና ስለ እኔ የሰማ ሹን ሳት ደብቂ ንገሪኝ። ስ ሉሽ ምን እነግርሽ? እኔ የሰማሁትን ሳ ነው የሚሰማኝን ነው እሺ፣ ጣፋጭ ብቻ ንገሪኝ በቃ ያሉሽ እኔ አዳም፣ አንቺ ስትኖሪ ጓደኞቹ ላይ ሲሪየስ ስለሚሆን ይመስለኛል የሚጣሉት። እሺ ምን ላደርግ ቤቻልሽ? እዚህ ቤት አትምጪ አዳም እኮ ጮኛዬ ነው። እንዴት ነው እዚህ ቤት አትምጪ የምትይኝ? ሌላ ቦታ ተገናኛ። ይሄ የግል አስተያየቴ ነው። ይህ ሀሳብ እኔ ተናጋሪዋን ብቻ ነው የሚወክለው። ጣፋጭ፣ እንዴት እንደማምነሽ እንዴት እንደምወድሽ ብታቂ ነጻ ሆነሽ ትቀርቢ ነበር ነጻ እዚህ ቤት አትምጪ ከማለት በላይ ግልጽነት አለ። አዳም ሸይልማ ጥቃት ይመስለዋል እኮ። ወይም አንቺ ስትኖሪ ጀንተል የሚለውን ነገር ረገብ ያርገዋ። አዳም እኔ ብኖርም ባልኖርም ጸባዩ ያው ነው። ሳምሪ፣ እውነቱን ልንገርሽ እዚህ ቤት ጭቅጭቅ መሰማት የጀመረው አንቺ መምጣት ከጀመርሽ በኋላ ነው። አንቺ ግን ጠልተሽኛል። ለምን እጠላሻለሁ? ስለ እኔ መጥፎ መጥፎውን እያወሩ እንድጤኝ ያደረጉሽ ይመስለኛል። እናማ በተለይ ገድሉ ገድሉ የሚያሳዝን ምስኪን ሰው እንደሆነ ብታውቂ ታዝኝለት ነበር። አውቀዋለሁ፣ በደንብ በደንብ መጥፎ ሰው ነው። አይመስለኝም፣ እመኝን፣ ጣፋጭ ቀርበሽ ያላየሽውን ሰው እንዲህ ነው ማለት ይከብዳል። ለዚያም ገድሉ፣ እኔም እኮ በጣም የማሳዝን ምስኪን ፍጡር ነኝ። ጣፋጭ፣ ትልቅ ቡቲ ካለሽ አላሉ። አንዳንዴ ትንሿን የህይወት ክፍተት በብር ክምራት ደፍኛት። እንዴት ጣፋጭ አንድ ነገር ውለታው አይልኝ ማለት ብዙም የማይከብድ ነገር እኔ የሶስት መምህራን ሰርቫንት ለአንቺ ውለታ መቼ ገንዘብ ሆነ ብቻ እምቢ እንዳትይኝ ቃል ግቢልኝ የምችለው ከሆነ ጣጣ የለው ጓደኛ እንድትሆኝ ይፈልጋለሁ ማለት የልብ ጓደኛ እኔ ለአንቺ አዎ እምቢ እንዳትይኝ ከዚህ በኋላ የእኔ ገንዘብ ያንቺ ነው እንዴት ነው ነገሩ ከዚህ በኋላ እንደ እህትሽ ልታይን ቃል ገቢልኝ። ግልጽነትሽ ገዝቶኛል። ፕሮሚስ ቴንክ ዩ። በኋላ አስር ሰዓት አካባቢ ብንቀጣጠር ይመችሻል? የት? ምሪ ሀያ ሁለት ማለት እኔ ጋ ቡቲክ፣ ብዙም አያሳስትም። እዚያ እዚያው ስትድረሽ ምልክት አድርጊልኝ። እሺ፣ ችግር የለውም ግን ሌላ ቦታ መገናኘት አንችላል? ኦ፣ ጣፋጭ ብራንድ ብራንድ ጫማና ልብሶች አሉ፣ መርጠሽ እንድትወስድ ይፈልጌ ነው። እኔ አላም ሳምሪ፣ ለእኔ ጫማ እና ልብስ፣ ከዛሬ ጀምሮ እህቴ ነሽ፣ እህትሽ ነኝ። እኔ የሆንኩትን ሆነሽ አንቺ የሆንሹን ሆኜ፣ በቃ እኔም አንቺም ከዛሬ ጀምሮ እህቴ ነሽ። አስር ሰዓት ላይ ጠብቅሻለሽ። እኔ ቆንጆ፣ ለካ እንደዚህ ደግ ነሽ። እኔ እህትሽ እያለሁ አንቺ እህቴ እያለሽ አንድን ሰው የማከብረው ታማኝ ግልጽና ለለታዊ ጥቅም ብሎ የማይወርሽ ከሆነ ብቻ ነው። የሆንሽ እኮ ሶል ነሽ። በቃ ነፍስ ነገር እንትን ጣፋጭ የያዥ ትራንስፖርት ሁለት መቶ ብር ናት ሽ። ወይኔ አረ ሳምሪ ውለታሽ ደራሽ ጎርፍ ሆነብኝ እኮ። እንደ አንቺ አይነት ጠንካራና ንጹህ ሴትማ መደገፍ አለባት። እሱስ ልክ ነሽ። አትክልትም በአፈርና በማዳበሪያ ደገፍ ደገፍ ሲያደርጉት ብዙ ያፈራል ይባላል። ቀልደኛ ጣፋጭ አቤት አዳም ፈለከ አዎ በጣም ነው የፈለኩሽ ወይዬ ይሄ ምን ይመስልሻል ጣፋጭ በስጦታ ጠቅለለ ያስከው እህ ምን በምን አውቃለሁ አዳም በቀደም ለመጀመሪያ ጊዜ ፊልም ላይ እንድትተውኝ ካስት መደረግሽና አስመልክተሽ ራት ጋብዘሽኝ ስላልተገኘው አኩረፈሽኛል ጠየቀኝ እኮ አላኮረፍኩም፣ ብያለሁ። አዳም ቀጣፊ፣ ውሸትሽን ነው። ኩርፊያሽ ፊትሽ ላይ ያስታውቃል። ብዙም አይደለም፣ ደግሞ ይቅርታ ጠይቀኛል። ለማንኛውም ያዥሽ፣ ይሄ የአንቺ ስጦታ ነው። ወይኔ ጉዴ፣ አንተ አጠቃለሉ፣ ራሱ ያስፈራል። ለፊልም ስራ በመመረጥሽ ኮርቼብሻለሁ። ቴንኪው አዳም። ዋ ዋው! ቴንኪው ቴንኪው። መጽሐፍ ነው። ልክፈተው ኦ ማይ ጋድ ፍቅር እስከ መቃብር ፍቅር እስከ መቃብር አዳም በጣም አመሰግናለሁ ጣፋጭ ሲያንስ ይሽ አመሰግናለሁ በጣም ነው የማመሰግነው የምተውኝበት ፊልም ርዕሱ ምን ነበር ካንድል ናይት ርእሱን እኮ ነው ያልኩሽ እኮ ካንድል ናይት አሪፍ ነው አሪፍ ነው አይደል በጣም እንጂ ካንድል ናይት በጣም አሪፍ ስክሪፕት ነው ብታነበው አሪፍ ስለሆነ አይደል? ካንድል ናይት የተባለው በጣም ወዳት። ጓደኛዬም ፍሩት ፓንች የተሰኘ ስክሪፕት እየጻፈች ነው። እሱም ላይ ተውናሉ። ፍሩት ፓንች፣ የሚገርምህ ርዕስ ነው አይደል? የሚገርም ብቻ። እስሊም ላቭ የሚል ፊልም ላይም ለመተወን ኦዲሽን ወስጄ እልሃለሁ። ጥሩ ነው። ለማንኛውም በርቺ። ፋይናል ኤግዛም ስለደረሰ መኝታ ክፍሌ ሆኜ ጥያቄ ላውጣ። እሺ። በእኔ የምልህ ገሉና ጣሰውስ ጎሽ የረሳሁትን አስታውት ሽኝ። ዛሬውኑን የቤት አስቤዛ ውጪ ተቀበያቸው። ኧረ ደመወዝ ወጣ እንዴ? ሲጋፉ ጥያቸው መጣ። አደ ቀብራራ እኮ ነህ። ጠጥቻለሁ። እንኳን ደህና መጣ። ጣሴ ቶሎ የተበደርከውን መቶ ብርቆጭ ረጋ በላ መበደር እንጂ መቼም መመለስ ሞታችሁ ነው። ኧረ ያውልህ እንደዚያ በሁለት እጅ አደግድገ እንዳልተቀበልከኝ አሁን መሬት ላይ ተወረውር መቶ ብር ሆይ እኔ አልጣልኩሽም የጣለሽ ጥጋበኛው ጣሴ ነው ያነሳሁሽ ደግሞ እኔ ነኝ መቶ ብር ሆይ አዳምን አትስሚው እንኳን በመካከላችን ወሬኛ ገብቶ እንዲሁም እኔናችን መስማማት አቅቶናል ጣሴ ገሉስ ታች ግሮሰሪ ነው ፈለግሽው አይ ያው የአስቤዛ ወጭን ትሰጡኝ ነበር። አይ የአስቤዛ ሳታዋጡ ግሮሰሪ ከገባችሁማ ነገር ተበላሸ። ለምን ራስን ብቻ ኃላፊነት እንደሚሰማው ሰው ትቆጥራለ። ኃላፊነት ቢሰማችሁማ ወሩ ሙሉ የምትቀለቡበትን ብር አስቀድማችሁ ትሰጡ ነበር። አሁንም ቢሆን እኮ ቀላል ነው። ታች ግሮሰሪም ቢሆን እጄ ልቀበለው እችላለሁ። ጣፋጫት እስኪ አዳም እንደሚለው የአስቤዛ ሳንሰጥ ደሞዛችንን አንጨርሰ እናንተ እኮ አታፍሩም። ለምትመገቡትም አዳም ያዋጣልን ሳትሉ ትቀራላችሁ? ጣሴ ይሙት እንደ ግሪክ ሪሴሽን ውስጥ ከገባንም አንተ ከቨር ታደርጋለህ። ለምን ሳትበሉ እንደ ቋንጣ ድርቅ አትሉም፣ አምስት ሳንቲም እላፊ ያላወጣ? ለማንኛውም አዳም ስለ ስጦታ አመሰግናለሁ። ምንም አይደለም። በጣሴ ሞት አዳም ለአንቺ ስጦታ ምን ነው? ምን አለበት? ስጦታው ምንድን ነው? ይኸውልህ መጽሐፍ ነው፣ ፍቅር እስከ መቃብር። ፍቅር እስከ መቃብር ምን ነው? ያስደነግጣል ብቻ ያስደነግጣል ብቻ። በጣሴ ሞት ይገርማል። እንደ ጣፋጭ እኔም የምትሉት አልገባኝም። ለማንኛውም ስራ አለብኝ። እንዴ አንተ ለእህታችን ጣፋጭ ለዚች አንድ ፍሬ ኮረዳ ካልጠፋ ጊፍት ፍቅር እስከ መቃብር ጥፋት ነው አዳም፣ አታስቀይስ። በጣሴ ሞት ምኑን ነው የማስቀይሰው? ወንድና ጣሴ ይሞት ወንድ ነህ፣ ጾታዬን ተጠራጥረህ ነበር በሳምሪ ላይ ጣፋጭን ጣፋጭን እኔ አዳም ነኝ። እሺ ማናችንም አለመኖራችንን አይተ ፍቅር እስከ መቃብር የሚል መጽሐፍ ትሰጣታለህ። ጣፋጭ ትወደኛለች። ምን ነው ምን ነው፣ በዚህ እድሜዋ መቃብር አስወደዳት። አብሮ መኖር በጣም አናናቀን። ጣሰው ጣሴ ይሙት፣ ስለምወድ ነው። ነጻ ሆኜ የማወራ እኔ እንዳንተ አላስሉ። ጣፋጭንማ በድሮ ሙድ አታሰምጣት። የሚያሰምጥ ነገር ያስምጥህ። አሎ፣ አሎ ታዘ፣ ቢራ ዝጀላለሁ፣ ቶሎና። ቢራ መጣው መጣው። ሹራብ ደርቤ መጠጥ በዚህ ሰዓት እኔ ምን ታዘ? እህ ጭላዳው ዝንጀሮ አለ እንዴ? ጭላዳው አለ? አለ። ጭላዳው ለምን አትቀላቀለ? ምድር ቤት ያለው ግሮሰሪ እኮ ነው። ደሞዝ ተቀበልኩ ብለ ኪስህንም ጨጓራንም ባረቂ አትፋቅ ብለው ጓደኛን ግልባጭ ደግሞ ለአንተ አባሪ ተደርጎልሃል። እንዴ ጭላዳው አለ ማኖ ጭላዳው ቀጭን ፍቅር ተከታታይ የሬዲዮ ድራማ የዛሬው በዚሁ ያበቃል ድራማውን የተጫወቱላችሁ ሳምሶን ታደሰ ቤቢ እንደ አዳም፣ ሜሮን ጌትነት እንደ ጣፋጭ፣ ተሻለ ወርቁ እንደ ጣሰው፣ ዮናስ ጌታቸው እንደ ገድሉና ሄለን በድሉ እንደ ሳምራዊት ናቸው። ቀጭን ፍቅር ተከታዩ ክፍል ሳምንት በዚሁ ሰዓት ይቀርባል።